አሁን ፊቴን እየታጠብኩ ነው። እንግዲህ ቀጣይን ስራ ደግሞ ታዩታላችሁ። እንግዲህ እዚህ ጋር ጦለት እያደረኩ ነው። ከዛ ቀጣይን ደግሞ አሳያችኋለሁ። ሰላም፣ እንዴት ናችሁ? ደህና አደራችሁ ወይ? እኔ እንግዲህ ዛሬ ቀን እኔ ጋ ትሆናላችሁ። እንግዲህ አብራችሁ ይቆዩ። እዚህ ጋር ፊቴን እየታጠብኩ ነው አሁን፣ ፊቴን እየታጠብኩ ነው እንግዲህ ቀጣይን ስራ ደግሞ ታዩታላችሁ። እንግዲህ ይሄው እዚህ ጋር ጦለት እያደረኩ ነው። ከዛ ቀጣይም ደግሞ አሳያችኋለሁ። አብራችሁ እንቀይ እዚህ ጋር ደግሞ ማማ ነው። ማማን እያመገብኩ ነው። ማማ እንግዲህ ጥሩ ልጅ ናት። አታስ አትረብሽም። ጠዋት ነው እንግዲህ የምትበላው እንግዲህ እምቢ አትልም

እንግዲህ ከማጽዳቴ በፊት ደግሞ ሶፋውን እያስተካከልኩ ነው። ሶፋውን አስተካክዬ ደግሞ ቤቱን ስታጠዳ አሳያችኋለሁ ተመልካቾች። እንግዲህ ቤቱ ደግሞ ማጽዳት ደግሞ ከእንትን ያደክማል። ቤት አጸዳዴ ተመችቷቸዋል። እንደምታዩ እንግዲህ እንዳቅሜ እየሰራሁ ነው። በእርግጥ ማማን ያስከባድ ከባድ ስለሌለ ስለሚዝልኝ እንግዲህ ከባድ ነው። ደስ የሚለው ማማ አትረብሽም፣ ጸባየኛ ነች። ከዚህ ጋር ደግሞ በጣም ቆሽሾብኝ እያረገፍኩ ነው። ይህን ቪዲዮ እንትን ሰብስክራይብ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋቸው አበረታት። በነገራችን ላይ ቤት ሲጠዳ ደስ ይላል። ሰላምን ኮመንት ላይ ሰላምን እንወዳታለን የሚለውን ጽሑፍ አይቼ በጣም ነው ደስ ያለኝ። እኔም በጣም እወዳችኋለሁ ደግሞ አከብራችኋለሁ። የዛሬው ውሎዬን እስከ መጨረሻው ድረስ እንደምታዩት እርግጠኛ ነኝ። በእርግጥ ብሎክ ስሰራ የመጀመሪያዬ ነው። ችይበታለሁ ወይስ ኮመንት ላይ ያስቀምጡልኝ። እዚህ ጋር ደግሞ መኝታ ቤት ገብቼ እያጸዳሁ ነው። እውነት ለመናገር ቤት እንደማጽዳት ከበጅ ከባድ ነገር የለም፣ ተመልካቾቼ። እዚህ ጋር ደግሞ ማማ ቆራርጣ የምጥለው ወረቀት ብዛት ነው። ቤት አጥድቼ ጨርስ የሚሰማኝ ስሜት ልዩ ነው። ታዴ እና ማሂ ስራ ሂደው ነው። እስኪመጡ ድረስ ማጽዳት አለብኝ።